ለሰላሳ ስምንት አመት የተሸከመችውን አልጋ መጻጉዕ ተሸከመ፣ ኃይል አግኝቶ። ምክንያቱም መጻጉዕ ያገኘው ፈውስ ብቻ ሳይሆን ኃይል ጭምር ስለነበረ ኃይል አግኝቶ ያንን አልጋ ተሸክሞ መጻጉዕ መመላት ጀመረ። ምክንያቱም እግዚአብሔር ቀድሞ ከነበረን ማንነት በላይ ኃይል ይሰጠናል። ቀድሞ ከነበረን በደል በላይ ጽድቁ ይበዛል፣ ምሕረቱ ይበዛልና በአዳም ምክንያት ካገኘነው በደል ይልቅ ያገኘ ነው ጽድቅ ይበልጣል። እግዚአብሔርን በነብዩ በኢሳይያስ ላይ አድሮኛን ሲናገር ምን አለ? ኑ እንዋቀስ ይላል እግዚአብሔር አለ። ኃጢያታችሁ እንዳለላ ብትሆን እንዳመዳይ ትነጣለች። ይሄን ቃል በደንብ ስሙ። ከቃሉ ጋር ናቸው። እግዚአብሔር ከሁላችን ጋር አይሆን። አሳጥራለሁ። ትምህርት በደንብ ተከታተሉ። ኃጢያታችሁ እንዳለላ ብትሆን እንዳመዳይ ትሆናለች አለ ትነጻለች እነዚህ ነገሮች በደንብ ይዩ። በተመረ ኃጢአተኞች እያለን ኃጢአታችን እንደ አለላ አለላ ታቃላችሁ፣ ቀለም የተቀባ ሳር ነው። እናቶቻችን ለስፌታቸው ውበት የሚጠቀሙት አለላና፣ አመዳይን ደግሞ አነጣጥሩ። አመዳይ ደግሞ ውርጭ በሚበዛበት አካባቢ ጠዋት ላይ ሜዳው ላይ የሚታየው ነጭ ውሃ ነው። እንደዛ ይነጻ አላል። እንግዲህ ንጥጥሩን ተመልከቱ። እንደ ደምም ቢቀላ ደግሞ እንደባዘቶ ኃጢአታችሁ መልሷል እርሱ ሲያገኘን ልክ በእነዚህ አይነት ንጥጥሮች እንዳለላ የቀላውንን እንዳመዳ ያንፅቶ እንደ ደም የቀላው ማንነታችን አጥያታችን